አይ ቤተሰብ እንደምናችሁ የዳጌ ሆም ፋሚሊዎች እንግዲህ ዛሬ ሌላ ቪዲዮ ደግሞ ተገናኝተናል። ዳጌ ሆምን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ወደ ወንዶ ገነት እንግዲህ እንሄዳለን ብለን አስበናል። እንግዲህ ገና ከሀዋሳ አልወጣንም። እንገኘው እዚህ አላት የሆን አካባቢ ነው። ጉዞ ወደ ወንዶ ገነት አብረን አይ ቤተሰብ እንግዲህ ዛሬ በወንዶ ገነት የነበረን ቆይታ እንግዲህ ያሳየን እንገኛለን። አሁን የተገኘ ነው ወንዶ ወንዶ ወንዶ ወንዶ ገነት ተገኝ ነው። አሁን ወደ ዋና ገንዳ ማለት ወደ ቤተ መንግስት ሶሪ፣ ወደ ቤተ መንግስት ልንገባ ነው። ከኛ ጋር ሆኖ ሙሉ ቪዲዮን ማለት እያነንም ቦታ እየዞረ ነው የምናሳያችው። ዋና አለ፣ ፍልሃ አለ፣ እያነንም ነገር አብረን ነው የምናየው ማለት ነው። ተከተሉኝ አብረን እንግባ። ገባ ነው። በጣም ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ይሄ ሁለተኛ ጊዜ ነው አክቹአሊ። ያምራል ያምራል፣ ግን ለሴኩሪቲ ሲባል እ ቆንጆ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። ያው ከየት እንደሚጀመርም እንደሚጀምር ባላቅም፣ ሰብስክራይብ አታደርጉ ሰብስክራይብ አድርጉ። በኋላ ምንም ምንም አልችልም ከዚህ በኋላ አንተኛው ዳጊ ሆምን ሰብስክራይብ ላረጋችሁ ሰዎች ሽልማት አለ። ግን እስቲ መጀመሪያ አይ ቲንክ ልብሳችን ቀይረን ምናምን እዛ እንቀጥላለን ማለት ነው።

ወደ ዋናው እንዳለ ማለት ነው። ስቴ ዊዛስ ብለናል። የት ነው መንካባ? ሃይ ጋይስ እን ዛሬ እንግዲ በወንዶ ገነት እንግዲ ዋኛ ታይ ገኛለን ማለት ነው። በጣም አሪፍ ጊዜ እያሳለፍ ነው። አሁን ደግሞ የሚቀጥለው ስቴፕ ምን ሆነ አባኛ አብረን ነው የምናየው። ኦልሬዲ እየጨረስን ነው። ስፔሻሊ ግን ፍል ውሃቸው በጣም አሪፍ ነው። በጣም አሪፍ ናቸው። ለላስት ገብተን ቤተሰብ እንግዲህ ጨርሰን ወተናል ማለት ነው። ደስ የሚል ጊዜ ያሳልፈናል። በጣም ነው የሚያምረው። መታችሁ እንግዲህ በወንዶ ገነት እንግዲህ ቤተ መንግስት በተሰኘው ዋና አለ ፍል ውሃን ለመጠቀም ትችላላችሁ። በጣም ነው የሚያምረው። ዝናብ ግን ስለያዘን የሆነ ቦታ ደቅ በወንዶ ገነት የነበረን ቆይታ በጣም ያበደ ነበረ፣ ያበደ ያበደ። በጣም ቆንጆ ጊዜ ያሳልፈናል። ዋና ጊዜ ነበረ። የፍሏቸውን በጣም አዲስ ነው እንግዲህ በሰላሳ ምናምን ኪሎ ሜትር ነው አይቲ ተጉዘን ተመልሰናል። እና ደግሞ ከዚህ በኋላ ደግሞ ወደ ሌላ ቀጣይ ቪዲዮዎች ላይ እንግዲህ ሌላ ቦታ እንሄዳለን ማለት ነው። ለዛሬ የነበረን ቆይታ ግን በጣም አሪፍ ጊዜ ያሳልፈናል። ከዛ በፊት ግን ደጊ ሆምን ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ እንግዲህ ለእናንተ ብለን ነው እንደዚህ የምንለፋው። በጣም ቆንጆ ጊዜ ነበረ። አብሶ በሞተር መሄድ ደስ ይላል፣ ደስ ይላል። ግን ምን አለ መሰላችሁ ያስለቅሳል። ያነባን ነው። ነው ይሄ ሰውዬ ስራት ሪዘብት ይሻላል። ለማንኛውም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን። በቀጣይ እንግዲህ በሌሎች ቪዲዮዎች እንገናኛለን ማለት ነው። ከኛ ጋር ሁኑ።